አሰልጣኝ ሙሉቀኝ የምትማምረት ያው በመጨረሻ ሊቃ በተቆጣ ጋር በጣም ተጋርታችኋል። እኔ ነበር ጨዋታው እንቅስቃሴ ነው። ጨዋታው በጣም ጥሩ ነው። ሁለታችን ከነበረበት ቦታ ላይ ወደ ላይ ለመውጣት የሚደረግ ፉክክር ስለነበረ በእኛም በእነሱ በኩል ጥሩ እንቅስቃሴ ነው የነበረውና ያው እግር ኳስ ሆኖ ባለቀ ሰዓት ለረጅም ሰዓት መርተን ነበረ ባለቀ ሰዓት በተቆጠረብን አንድ ፔናልቲ ጎል አቻል ነው ነው የነበረው እንቅስቃሴ ግን ጥሩ ነበር። አሁን ያላችሁበት ቦታ እርግጠኛ የሚሆን አይደለም፣ በቀሪ ጨዋታዎች ምን ታስባላችሁ? ምንም አሁን ሊጉ ከባድ፣ እስካሁን እየተከሰቱ ያሉ ነገሮች በጣም ከባድ ነው። እርግጠኛ ምንም፣ ነገ ከነገ ወዲያ ደግሞ ሰርተን ከዚህ ቦታ ለመውጣት አሁንም እያሰብን ያለ ነው። ይህን ቦታ እስከምንሻገር ድረስ ሁሌ ባሉት ቀሪ አምስት ጨዋታዎች ላይ ለመውጣት ጥረት የምናደርገው የተሻሉ ስራዎችን ሰርተን እንቀርባለን ብዬ ነው ማስበው። አመሰግናል። ሽን ማመሰግ አሰልጣኙ ቦቱ እጅግ በጣም ጠንካራ ፉክክር የተደረገበት ጨዋታ ነው። መጨረሻ ደቂቃ ባስቆጠራችሁት ጎል ነጥብ ተጋርታችኋል። ጨዋ እንዴት ነበር የጨዋታ እንቅስቃሴ? እንዳልከው ጠንካራ ጨዋታ ነው። ከመጀመሪያ ጀምሮም እንደዚህ እንደሚሆን እንገምታለን። ለምን አንደኛ ጥሩ አቋም ላይ ያለ ቲም ነው የገጠምነው። ከዛ በመቀጠል ደግሞ ያው የነጥባችን ተቀራራቢ መሆን ጨዋታውን የበለጠ ተጠባቂ ያደርገዋል። ስለዚህ በጣም ጥንቃቄ በተሞላበት መንገድ ጌሙ ኮንትሮል ለማድረግ ሞክረናል። እነሱ ቶሎ ቶሎ ወደፊት በሚሄድ ረጃጅም ኳስ በሚሻገር አሊን ታርጌት ያደረጉ ኳሶች ደጋግመው ለመምጣት ሞክሯል። በእኛ በኩል እሱ እንዳይነሳ ለማድረግ ጥረት አድርገን በራሳችን እድሎችን ለመፍጠር ሞክረናል። ያን ያህል በምንፈልገው ደረጃ ባይሆንም ፋይናሊ እርግጠኛ ባልሆኑ ደግሞ ጎል ማስቆጠር ችለናል። ተሽሯል መጥፎ አልነበረም። ከዛ ደግሞ በጎል ተቀደምን። ከነበርንበት ስነ ልቦና አንፃር በጎል ተቀድመ እስከ መጨረሻው ታግለ ነጥብ መያዝ መቻል ለእኛ ጥሩ ትልቅ ነገር ነው። ባለፈውም ጨዋታም ዛሬም ተመርታችሁ ነው ነጥብ የተጋራችሁ ወጣችሁት። ይህ ምንን ያሳያል? ጥሩ ነው። ቢያንስ በስነ ልቦና ደረጃ ባለፈውም ካየኸው በጎዶሎ ልጅ ነው ረጅም ሰዓት የተጫወት ነው። በዛ ሁኔታ ውስጥ ሆነ ጎል ማስቆጠር ቀላል ነገር አይደለም። አሁንም እንደዚሁ ግን፣ የግብ ሙከራ ወይም እድል የመፍጠር እንትናችን ትንሽ ያንሳል እሱ ላይ ትንሽ ካላስተካክል አሁንም ቢሆን እንቸገራለን። ዞሮ ዞሮ ግን ከመመራት ተነስተ እስከ መጨረሻው ደቂቃ ድረስ ታግለህ ነጥብ ለመያዝ መሞከር በራስህ በጥረትህ የምታደርገው ነገር በራስህ ላይ የተወሰነ ነገር ስለሆነ በዚህ ልጆቹን በጣም አመስገን እፈልጋለሁ። በደጋፊዎች ዘንድ በተወሰነ መልኩ ቅሬታዎች ይነሳሉ። ለእነሱ ምን ምልክት አለ? ቡድኑ በትዕግስት እንጠብቁ ፋሲልስ በምጠብቀው ነው ዘንድሮ እያገኘ ያለው እንዳልከው ምንም ቅር ቢላቸው ብዙ ነው። ትክክል ናቸው የሚገርም አይደለም ለምን በተለይ ወደ መጨረሻዎቹ ጨዋታዎች የጣልናቸው ነጥቦች እየመራን ባለቀ ደቂቃ ግብ ገብቶብናል ከሀድያ ጋር የምታስታውስ ከሆነ እንደዚሁ ሌሎች ተደጋጋሚ ጨዋታዎች ላይ የጣልናቸው ነጥቦች ዋጋ እያስከፈሉ ነው በዛ ቅር መሰኘታቸው ትክክል ናቸው ይሄ ነው ማስበው ከዚህ ለመውጣት ግን አሁን ከመወቃቀሱ በላይ ለቲሙ ቅድሚያ መስጠት ነው እና ቲሙ እየደገፉ ነው እንደምታየው። ዞሮ ዞሮ ከእነሱ ድጋፍ ጋር ተባብረን ደግሞ የምንፈልገው ነገር ለማሳካት እስከ መጨረሻው ጥረት እናደርጋለን። ከእግዚአብሔር ጋር ያው ይሳካል ብዬ አምናለሁ። አመሰግናለሁ። እኔም አመሰግናለሁ።